ከበደ ይባላል። የመጣሁት ከደብረ ዘይት ነው። እግዚአብሔር ያደረገልኝ በጣም ትልቅ ነው። እግዚአብሔር ትልቅ ነው። እግዚአብሔር አዋቂ ነው። እግዚአብሔር ፈራጅ ነው። እግዚአብሔር ያድናል፣ ከሞት ይታደጋል። የድሃ አደጋ አባት ነው። ኢየሱስ ጌታ ነው። እኔ ከልጄ ጋር ቀላል ነገር ነው የተናገርኳት። ቀላል ነገር ስናገራት እናቴ ዛሬ እዚህ ቤት አይመልሰኝ አይመልሰኝ ብላኝ ወጣች። ስትለይ የወላድ ወላድ ይፍረደኝ። እኔ የልብ በሽተኛ ነኝ፣ የደም ግፊት በሽተኛ ነኝ። ቁርሴን ሰርቼ ለመብላትና ያንን መድኃኒቴን ለመወጥ እየተዘጋጀው ነበርና ትውጥታ ረኩትና ሁሉን አጠፋፍቼ ትቼ ሄጄ ቻናሉ ፍታረኩትና እፊቱ እንዲ በርከክ ካልኩኝ፣ መንበርከክም አልችልም በርከክ ካልኩና ልክ እሱ ቆሞ የእግዚአብሔር ሰው ቆሞ ሞት ቤትሽ አይገባም ማለት ሞት ቤትሽ አይገባም ማለት፣ በቃ እኔን ራሴን እንዳለ፣ አዎ እኔ ነኝ። ድኝ አለው ድኝ አለው አምልጫ አለው። አይችልም አፏ ላይ የተቀመጠ ተሰብሯል ብያልኩና ከዛም በኋላ አትደውልልኝም ብጠብቅ አትደውልልኝ ብጠብቅ አትደውልልኝ የተጨነቀ ሰው ከባድ ነው። ደወልኩኝ። እኔ ባሰብኝ ለካሷ ሃይ ሱዚና ሌላ መኪና ጋይቷታል። እንዳለችው ጋይቷታል። ዝም ተባለ። ዝም ሲባል ይሄ ልቤ በቃ ወዴት ልንገራችሁ፣ ሰውነቴን ቀዶ አይወጣ ወይ በዚህ አይወጣብኝ ወደ ላይም እንደ ማለት ይለኛል። በጣም ተጨነኩኝ። ከዛ ተጨነኩና ደወልኩና ሜሪ አልኳት፣ ምን ነው እስካሁን አልደወልሽልኝም? አልኳት። አይ ዛሬ ቤት አልመጣም አባዬ ጋ ነኝ። ሆስፒታል ናት፣ ለካ ሆስፒታል ናት። ህዝብ ተሰብስቦ ሆስፒታል ወስዷት ይጠባበቃታል። ሞት ቤትሽ አይገባም ተብያለሁ። አልሰማሁም፣ አልሰማሁም እኔ ግን ልቤ ነግሮኛል። አልሰማሁም። ከዛም በኋላ ታከመች፣ አሳከሟት፣ አስተኟት ምናሏት። እዛ ውህቴ ቤት ገባች። በበነጋው ሜርያት መጭም እንዴ ተለማምጭያት መጭም እንዴ የልጆች እናት ናት። የሦስት ልጆች እናት። እኔ ደካማ ነኝ። እነዚህ ልጆች ምን ላርጋቸው? ዘመድ የለኝም ካለ ክርስቶስ እና እንደዚህ ልጆች ምናረጋቸው ነው ብዬ አሰብኩና ከዛም በኋላ ዛሬ ሰዓት መጭም ዛሬ ሰዓት መጭም እንዴ ሜሪጌ ስለ አልመጣም አለችኝ። አሞኛል፣ ጥርሴን በጣም አሞኛል። እሺ፣ እሺ፣ ደህና ሁኚልኝ አልኩ እና ዝም አልኩኝ። ከዛም በኋላ ጭንቀቱ እኔን አመመኝ የምጨነቀው ጭንቀት እኔን አመመኝ። ከዛ እዛ ህቴ ቤት አንድ ልጅ አለ ዮሴፍ፣ ና እባክህ ወደ ክሊኒክ ውሰደኝ፣ እኔ ታመምኩኝ። ምኔን እንደምታመም ግን አላውቅም። ከዛ እዛ ሲሄድ ጨጓራ ነው አሉኝ፣ መድኃኒት ሰጡኝ፣ ተመለስኩኝ። ከዛ በቃ ጭንቀት ነው። ቤተ ክርስቲያንም ሄድኩ፣ ሙሉ ወንጌል ቤተ ክርስቲያን እዛ ደብረ ዘይት ቁጥር አምስት አለ እዛ ነው የማመልከው። ሄድኩኝ፣ ጸለይኩኝ፣ ምን አልኩኝ። ከዛም በኋላ ነገሩኝ እኔ እናት አይደለሁም ወይ? ለምንድን ነው እኔንስ የምትደብቁኝ? ለምንድን ነው የምትደብቁኝ? ምን እሆናለሁ? ምንም መሆን አልችልም? አልሞትም እና ለምንድን ነው የምትደብቁኝ አልኳቸው። በቃ ትደነግጫለሽ፣ ልብ ነው ትች፣ እንደዚህ እንደዚህ አሉኝ። እግዚአብሔር ከዛ በሶስተኛው ቀን እዚህ ቦታ መጣሁ። መጣሁና ዛች ዳር ላይ እግዚአብሔር ይባርካቸው፣ የዚህ ቤት ልጆች ተባረኩ፣ ዘመናችሁ ይባረክ። እንደ አስገቡና ቦታ ፈልገው ወደዚህ ጋር ቁጭ አረጉኝ። ስመጣ የእግዚአብሔር ሰው አለቀና ፕሮግራሙ በቃ መምጣት አልችልም። መቆሚያ ያለኝ በመቆሚያ ድክ ድክ እያልኩ ወደዚህ ስደርስ አንዱ ከዚህ ውረድ አለና አትመጭም ወደዚህ ሲለኝ ቷት ቷት፣ ልቀቃት ተቆጣ ተቆጣና እኔ እስኪ ወደዚህ እኔ አንጀቴ ደርቋል። አልበላሁም፣ አልጠጣሁም። መንገድ ሲሄድ ምግብ አልበላም፣ አልጠጣም፣ ውሃ አልጠጣም። አንጀቴ ለካ ወደኋላ ነው እ ብሎ እንደዚህ ሲያዳምጠኝ እኔ ለራሴ ነው የማወራው፣ እሱ ለካ አይሰማኝም። ልጄ እንዲሆና፣ እንዲሆና፣ እንዲሆና ብዬ ሳወራው አይሰማኝም ግን መልካም ሆኗል። ሞት ቤትሽ አይገባም፣ ክፉ ከቤትሽ ተሰበረ ብሎ ዘይት አምጡልኛልና ዘይቱን ሰጠኝ፣ ዘይቱን ሰጠኝ፣ ዘይቱን እጄ ገባ። አለ ጠባሳ፣ ኢየሱስ አለ ጠባሳ አይምራል። በዓይኔ ያየሁትን ነው የምመሰክርላችሁ፣ ያለፍኩበትን ነው የምመሰክርላችሁ። ያለየሁትን አይደለም፣ የማላቀውን አይደለም የምመሰክርላችሁ ያለ ያለ ቁስል ያለ መላላት ያለ መጋጋጥ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። የደሃብ ደጋባት የመበለቶች ንጉሥ ኢየሱስ ክብሩን ይውሰድ። ይሄንን ልጄን ይባርክልኝ። ዘመኑ ይባረክ፣ ትዳሩ ይባረክ፣ ልጆቹ ይባረኩ። ካፉ የሚወጣው በሙሉ ሳይሰራ ወደ መሬት አይውደቅ። ካፉ የሚወጣ ቃል በሙሉ የሚሰራ ይሁን። የቀባው አምላክ ይባረክ። በበለጠ ቀባው፣ በበለጠ ባርከው። እግዚአብሔር ይስጥልኝ። እናንተም እንደኔ ቸርነቱ በጭንቅ የመጣችሁ ከጭንቅ ዳንልኝ። ይህንም ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን።